መዝሙርህን ቁሞ የደገመውን በአይኑ ያየውን ሰው ሁሉ ምርልሃለሁ። ተቀምጦ የደገመውን የስጋ ዘመዶቹን ምርልሃለሁ። ተኝቶ የደገመውን ራሱን ምርልሃለሁ። ከክፉ ነገር የሚጠብቁት የብዙ ብዙ ቅዱሳን መላእክትን እልክለታለሁ ብሎ አምላካችን ቃል ኪዳኔ ሰጠው። ጌታችን ኢየሱስ ክርስቶስ ከዘሩ ስለተወለደ በመዋይ ለስጋዊው የዳዊት ልጅ ተብሎ በስሙ የተጠራበት መዝሙረኛው ቅዱስ ዳዊት ዛሬ ጥቅምት አስራ ሁለት ቀን የአባቱን በጎች ከሚጠብቅበት ሜዳ ተጠርቶ በመምጣት በነብዩ በቅዱስ ሳሙኤል እጅ ቅባ መንግስትን ተቀብቶ በእስራኤል ላይ የነገሰበት ዓመታዊ መታሰቢያ በዓሉ ነው። ዳግመኛም በቀድሞ ሕይወቱ ቀራጭ የነበረና ጌታችን ተከተለኝ ባለው ጊዜ የቀረጠውን ገንዘብ ትቶ የተከተለው ሀገረ ስብከቱን ፍልስጤምን በወንጌል አዳርሶ በፋርስ በባቢሎን እንዲሁም በሀገራችን በኢትዮጵያ አክሱም አካባቢ ድረስ መጥቶ ወንጌልን የሰበከ በደመና ተጭኖ ወደ ብሔረ ብፁዓን በመሄድ በዚያ የሚኖሩ ብፁዓውያንን ለመጎብኘትና የጌታችንን ወንጌል ለመስበክ የታደለ፣ ያስተማረውን ወንጌል በመጽሐፍ ጽፎ ያስተላለፈልን፣ አንገቱን ተቆርጦ በሰማዕትነት ያረፈው ከዐሥራ ሁለቱ ሐዋርያትና ከአራቱ ወንጌላውያን አንዱ የሆነ ሐዋርያው ቅዱስ ማቴዎስ ዛሬ ጥቅምት 12 ቀን በሰማዕትነት ያረፈበት አመታዊ የመታሰቢያ በዓሉ ነው። ለእግዚአብሔር ምስጋና ይሁን። እኛንም በልበ አምላክ ቅዱስ ዳዊትና በሐዋርያው በቅዱስ ማቴዎስ ጸሎት ይማረን ይቆየን። መዝሙርህን ቆሞ የደገመውን በአይኑ ያየውን ሰው ሁሉ ምርልሃለሁ፣ ተቀምጦ የደገመውን የሥጋ ዘመዶቹን ምርልሃለሁ፣ ተኝቶ የደገመውን ራሱን ምርልሃለሁ፣ ከክፉ ነገር የሚጠብቁት የብዙ ብዙ ቅዱሳን መላእክትን እልክለታለሁ ብሎ አምላካችን ቃል ኪዳን የሰጠው ጌታችን ኢየሱስ ክርስቶስ ከዘሩ ስለተወለደ በመዋይለ ሥጋዌው የዳዊት ልጅ ተብሎ በስሙ የተጠራበት መዝሙረኛው ቅዱስ ዳዊት ዛሬ ጥቅምት 12 ቀን የአባቱን በጎች ከሚጠብቅበት ሜዳ ተጠርቶ በመምጣት በነቢዩ በቅዱስ ሳሙኤል እጅ ቅባ መንግስትን ተቀብቶ በእስራኤል ላይ የነገሰበት ዓመታዊ የመታሰቢያ በዓሉ ነው። ዳግመኛም በቀድሞ ሕይወቱ ቀራጭ ነበረና ጌታችን ተከተለኝ ባለው ጊዜ የቀረጠውን ገንዘብ ትቶ የተከተለው ሀገረ ስብከቱን ፍልስጤምን በወንጌል አዳርሶ በፋርስ በባቢሎን እንዲሁም በሀገራችን በኢትዮጵያ አክሱም አካባቢ ድረስ መጥቶ ወንጌልን የሰበከ በደመና ተጭኖ ወደ ብሔረ ብፁዓን በመሄድ በዚያ የሚኖሩ ብፁዓውያንን ለመጎብኘትና የጌታችንን ወንጌል ለመስበክ የታደለ፣ ያስተማረውን ወንጌል በመጽሐፍ ጽፎ ያስተላለፈልን፣ አንገቱን ተቆርጦ በሰማዕትነት ያረፈው ከዐሥራ ሁለቱ ሐዋርያትና ከአራቱ ወንጌላውያን አንዱ የሆነ ሐዋርያው ቅዱስ ማቴዎስ ዛሬ ጥቅምት 12 ቀን በሰማዕትነት ያረፈበት ዓመታዊ የመታሰቢያ በዓሉ ነው። ለእግዚአብሔር ምስጋና ይሁን። እኛንም በልበ አምላክ ቅዱስ ዳዊትና በሐዋርያው በቅዱስ ማቴዎስ ጸሎት ይማረን፣ ይቆየን።